ሰላም ተማሪዎች፣ ዛሬ የምንመለከተው የባዮሎጂ የዩኒት ዋን ሪቪው ኩዌሽን ይሆናል። ሶ ከሪቪው ኩዌሽን ስንጀምር ከትሩፉል ስንጀምራለን። ቪዲዮን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደረጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደረጋችሁትም ትም ስለዚህ ላይክ አድርጉ አድርጉ፤ እንጂ እሽ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። መጀመሪያው ጥያቄ ኤክስሬ ወዝ ዲስከቨርድ ባይ ፍሪድሪክ ባንቲንግ ኢን 1895 ይላል። ስለዚህ የዚህ ጥያቄ ኮንሰፕት ምንድን ነው? ፍሬድሪክ ባንቲንግ የሚባለው ሳይንቲስት የዲስከቨሪ ያደረገው ኤክስሬን ነው ነው የሚለው። ስለዚህ መልሱ ፎልስ ነው። ኢት ወዝ ዲስከቨርድ ባይ ዊሊያም ሮንቲንግ ነው እንጂ በፍሬድሪክ ባንቲንግ አይደለም። ፍሬድሪክ ባንቲንግ የሰራው ወይንሞ ዲስከቨሪ ያደረገው ምንድን ነው? ኢንሱሊን በሚሰራበት ሰዓት ላይ የኮ ዲስከቨሪ ነበረ። ሁለተኛ ጥያቄ ባዮኬሚስትሪ ዲልስ ዊዝ ኬሚካል ሪያክሽን ዳት ቴክ ፕሌስ ኢን ሊቪንግ ኦርጋኒዝም ይላል። ስለዚህ ባዮኬሚስትሪ የሚለውን ከዚህ በፊት ማይተናቸዋል። ስለ ባዮኬሚስትሪ በደንብ ዲቴል ነገር አውርተናል። ስለዚህ የዚህን ጥያቄ መልስ ምንድን ነው? ትሩ ነው፣ ቢኮዝ ባዮኬሚስትሪ ስተዲ የሚያደርገው በላይፍ ላይ በሚካሄዱ የተለያዩ ኬሚካል ፕሮሰሶች ነው። ምክንያቱም ባዮሎጂና ኬሚስትሪን አንድ ላይ በማጣመር የሚሰራ የባዮሎጂ አንድ ብራንች ነው ማለት ነው። ስለዚህ የዚህኛው መልስ ጥሩ ነው። ሶስተኛ ማይክሮስኮፕ ወዝ ዲስከቨርድ ባይ ቴዎደር ሽዋን ኢን 1838 ይላል። ስለዚህ የዝኛው ጥያቄ ደግሞ ትክክለኛ መልስ የሚሆነው በማይክሮስኮፕ ዲስከቨር የተደረገው በቴዎደር ሽዋን ሳይሆን በአንቶኒዮ ቫን ዊን ሁክ ነው እና በሌሎችም ከሱ በኋላ በመጡ የተለያዩ ሳይንቲስቶች ነው ማይክሮስኮፕ ዲስከቨር የተደረገው እንጂ በቴዎደር ሽዋን አይደለም ማለት ነው። ቴዎደር ሽዋን ግን ምንድነው ዲስከቨር ያደረገው ስለ ሴል ቴዎሪ ነው ዲስከቨር ያደረገው እንጂ ስለ ማይክሮስኮፕ አይደለም። ስለዚህ እዚህኛው ጥያቄ መልስ የሚሆነው ፎልስ ነው ማለት ነው። አራተኛ ጄኔቲክስ ኢዝ ዘ ስታዲ ኦፍ ሄሪዲቲ ኤንድ ቫሪሽን ነው። ጄኔቲክስ የሚያጠነው ስለ ሄሪዲቲ እና ስለ ቫሪሽን ነው፣ ስለ ተለያዩ ስለ ዘር ነው የሚያጠነው። ስለዚህ እዚህኛው ጥያቄ መልስ ትሩ ነው ቢኮዝ ጄኔቲክስ ኤክስፕሌን የሚያደርገው ትሬቶች እንዴት ፓስ እንደሚያደርጉ ወይም ደግሞ ዘር እንዴት አባት ወይም ደግሞ ቅድም መጀመሪያ ከነበረ ፍጥረት እንዴት ነው ወደ ሁለተኛ ወደ ኦፍስፕሪንጉ እንደሚተላለፍ የሚያጠን ኤክስፕሌን የሚያደርግ አይዲዮሎጂ ነው ማለት ነው። ስለዚህ ጄኔቲክስ ኢዝ ዘ ስተዲ ኦፍ ሄሬዲቲ ኤንድ ቫሪዬሽን ስለሚለው ጥያቄ ትሩ ነው የሚሆነው ማለት ነው። አምስተኛ ደ ሳይንቲፊክ ኮንትሪቢዩሽን ኦፍ ፕሮፌሰር ገቢሳ ኢጄታ ኢዝ ዳ አፕሊኬሽን ኦፍ እንዶድ ቱ ኮንትሮል ብልሃርዚያ ነው የዚህ ጥያቄ ምንም ግራ የሚያጋባ ነገር የለውም። ገቢ ሴጂታ በሳይንሱ ዘርፍ አስተዋጽኦ ያደረገው እንዱድን በለብለሃርዚያም ኮንትሮሊንግ አፕሊኬሽን እንደሆነ ዲስከቨር አድርጓል የሚለው የዚህኛው ጥያቄ መልስ። ደግሞ መቀጠል የምንመለከተው ደግሞ ማችንግ ነው። ኮሎመን ኤ ላይ ያሉትን ከኮሎመን ቢ ካሉት ጋር ማች ማድረግ ማለት ነው። ሶ የመጀመሪያው ጥያቄ ምንድን ነው? ተስተዲ ኦፍ ኢንሴክት ነው። ስለ ኢንሴክት የሚያጠናው ስለ ኢኮሎጂያቸው ሊሆን ይችላል፣ ስለ ዳይቨርሲቲያቸው፣ አጠቃላይ ስለ ሶሳይቲያቸው ስለ ኢንሴክቶች ላይ ቤዝድ አድርጎ የሚያጠናው ኮርስ ምን ይባላል? ኢንቶ ሞሎጂ ይባላል። ይህ ኢንቶሞሎጂ የሚባለው ኮርስ ስተዲ የሚያደርገው አጠቃላይ ስለ ኢንሴክቶች ነው ማለት ነው። ስለዚህ የዚህኛውን ማች የምናገኘው ዲ ላይ ነው። ሁለተኛ ደግሞ ኢምብሪዮሎጂካል ዲቨሎፕመንት ኦፍ ተ ፊተስ ይላል። ስለዚህ ስለ ኢምብሪዮሎጂካል ዲቨሎፕመንት ወይም ደግሞ ስለ ይሄ መልስ ላር የሆኑ ኤጎች እንዴት ነው ፈርቲላይዝ የሚያደርጉ፣ ስለ ዲቨሎፕመንታቸው ስለ ኢምብሪዮ ዲቨሎፕመንት የሚያጠና ማን ነው? ኢምብሪዮሎጂ ይባላል። ሶ የዚህኛው ጥያቄ ደግሞ መልስ የሚሆነው ማች የሚያደርገው ያለው ኢ ላይ ነው። ኢ ኢምብሪዮሎጂ የሚለው ማለት ነው። ሶስተኛ ደግሞ ደስተዲ ኦፍ ቲሹ ነው። ስለ ቲሹ የሚያጠና ወይም ደግሞ አንዳንድ ጊዜ ምን ይባላል ማይክሮስኮፒክ አናቶሚ ይባላል። ይህ ማይክሮስኮፒክ አናቶሚ ማለትም በቲሹዎች በማይክሮስኮፕ በሚታዩበት ሰዓት ላይ ምን አይነት ቅርጽ አላቸው፣ አጠቃላይ ስለ ቲሹ በማይክሮስኮፕ አንደር ማይክሮስኮፕ በምናይበት ሰዓት ላይ ስተዲ የምናደርግበት ሜካኒዝም ምን ይባላል? ሂስቶሎጂ ይባላል። ይሄኛውም ደግሞ ማች የሚያደርግ ያለው ጥያቄ ሲ ላይ ነው። ስለዚህ የሶስተኛው ማች ሲ ነው። ስተዲ ኦፍ ሚክስድ አግሪካልቸር። ሚክስድ አግሪካልቸር ማለት አኒማሎችንና ፕላንቶችን አጠቃላይ አንድ ላይ በማድረግ ክሮፖችን በመጨመር ለኮምቢኔሽን ኦፍ ክሮፕስ ትሪስ ኤንድ አኒማልስ እነዚህን አንድ ላይ በማድረግ የሚያጠና ሚክስድ አግሪካልቸር ይባላል። ስለዚህ ይሄ ሚክስድ አግሪካልቸር የሚባለው ደግሞ ማነው? አግሮ ፎረስተር ይባላል። የዚህኛው ማች የሚያደርገው ደግሞ ያለው ጥያቄ ማን ላይ ነው? ቢ ላይ ነው ማለት ነው። ስለዚህ ለስተዲ ኦፍ ሚክስድ አግሪካልቸር ለሚለው ትክክለኛ ማች የሚያደርገው ቢ አግሮ ፎረስተር የሚለው ነው። የመጨረሻው ስተዲ ኦፍ ሴል ስለ ሴል የሚያጠናማን ነው ወይም ደግሞ ስለ ሴል ስትራክቸር ስለ ፋንክሽናቸው የሚያጠናማ ነው ሳይቶሎጂ ይባላል። የዚኛው ትክክለኛ ማሽተም ያለው ኤ ነው ማለት ነው። ስለዚህ ስተዲ ኦፍ ሴል ሳይቶሎጂ ይባላል ማለት ነው። በመቀጠል የምንመለከተው የምርጫ ጥያቄዎች ይሆናል። የመጀመሪያ ጥያቄ ኢቮሉሽነሪ ሂስትሪ ኦፍ አን ኦርጋኒዝም ኢዝ ናውን አስ ኤ አንቶኖሚ፣ ቢ አንሲስትሪ፣ ሲ ፓለአንቶሎጂ፣ ዲ ፊሎጂኒ። የዚህ ነው ጥያቄ ትክክለኛ መልስ የሆነው ዲ ፊሎጂኒ የሚለው ነው። ምክንያቱም ፊሎጂኒ የሚለው ደ ብራንች ኦፍ ባዮሎጂ ሲሆን የሚያጠናውም ደግሞ ስለ ኢቮሉሽነሪ ሂስትሪ ኤንድ ሪሌሽንሽፕ ቢትዊን ኢንዲቪዥዋል ኦር ግሩፕ ኦፍ ኦርጋኒዝም ነው። ስለ እያንዳንዱ ኦርጋኒዝሞች ወይም ደግሞ በግሩፕ ባለ ያላቸው ሪሌሽንሽፕ ወይም ደግሞ ሂስትሪያቸውን የሚያጠናው ነው ፊሎጂኒ የሚለው ሳይንስ ነው ማለት ነው። ነገር ግን ለምን ሌሎቹ አልሆኑም ወደሚለው ሀሳብ ስንመለስ በመጀመሪያ አንቶኖሚ የሚለው ለዚህኛው ጥያቄ ትክክለኛ መልስ የማይሆንበት ምክንያት አንቶኖሚ ኢዝ ስተዲ ኦፍ ኢንተርናል ስትራክቸር ኦፍ ኦርጋኒዝም ነው። ስለ ኦርጋኒዝሞች ኢንተርናል ስትራክቸር የሚያጠና ሳይንስ ነው አንቶኖሚ። ስለዚህ ይህኛው ጥያቄው እያዘንዳ ያለው ደግሞ ስለ ኤቮሉሽነሪ ሂስትሪ ነው፣ ስለ ኦርጋኒዝሞች ማለት ነው። አንሲስትሪ የሚለው ደግሞ እሱም ልክ የማይሆንበት ምክንያት አንሲስትሪ በባዮሎጂካል ተርሞ ስንመለከተው አንሲስትሪ የሚለው ሀሳብ ወደ ኢንፎርሜሽን ስለመስጠት ወይ ደሞ ስለያንዳንዱ ስለሰዎች ኢንፎርሜሽን መስጠት ነው ባዮሎጂካሊ ኢንፎርሜሽን መስጠት ነው ዋና አላማው። ማለትም ከዚህ በፊት ስለነበሩ ፓራንቶቻቸው ወይም ደግሞ አንሲስተሪ ቅድመ አያቶቻቸው የሚመጡበትን ስለ ዲኤንኤ የሚያጠና ነው እንጂ አንሲስተሪ የሚለው ከኦርጋኒዝም ኢቮሉሽነል ሂስትሪ ጋር አያገናኘውም። ፓላንቶሎጂ የሚለውን ስንመለከት ደግሞ ፓላንቶሎጂ ኢንኮሬክት የሚሆንበት ምክንያት ስተዲ ኦፍ ሂስትሪ ኦፍ ኤርዝ ነው፣ ስለ ኤርዝ የሚያጠና ሳይንስ ነው። ይህም ደግሞ አናሊሲስ የሚያደርገው የተለያዩ ፎሲል ፊሎችን አናሊሲስ በማድረግ ወይም ደግሞ እንደ ኢቪደንስ በመጠቀም የእርዘን ያጠናል ማለት ነው። ስለዚህ ልዩኛው ጥያቄ ግን እያልን ያለው ስለ ኢቮሉሽነሪ ሂስትሪ ኦፍ ኦርጋኒዝም ስለሆነ ስለ ኦርጋኒዝም ሂስትሪ ደግሞ የሚያጠናው ፊሎጂኒ የሚለው ሳይንስ ነው ማለት ነው። ሁለተኛ ጥያቄ ሁ ኢዝ ክሪኤትድ ዊዝ ዲስከቨሪንግ ደ ሰርኩሌሽን ኦፍ ብለድ ስለ ሰርኩሌሽን ብለድ ዲስከቨሪ ያደረገው ማን ነው የሚለው ጥያቄ ነው። ኤ ኢብን አል ናፊስ ቢ ማክለም ሲ ስኮቲሽ ናቪል ዲ ኤድዋርድ ማልብ። ሁለተኛ ኢስ ክሬቴድ ዲስኮቨሪ ሰርኩሌሽን ኦፍ ብለድ ስለ ሰርኩሌሽን ብለድ ዲስከቨሪ ያደረገው ሳይንቲስት ማን ነው የሚል ጥያቄ ነው። ኤ ኢብን አል ናፊስ ቢ ማክለም ሲ ስኮቲሽ ናቪል ዲ ኤድዋርድ ማለምቢ ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ የሚሆነው ኤ ኢብን አል ናፊስ የሚለው ያ ነው መልስ ነው። ይሄኛው ሳይንቲስት የአረብ ፊዚሽያን ሲሆን ይሄኛው ደግሞ ዘ ፈርስት ዲስከቨሪ ኦፍ ፓልነሪ ሰርኩሌሽን ኦፍ ዘብለር ነው። ድባችን አካባቢ ያሉ የደም የሚረጩበት ትቦችን ስለ ደም ሰርኩሌሽን ያጠን ነው የመጀመሪያው ሳይንቲስት ማነው? ወይም ደግሞ ክሬት ያደረገው ኢብን አል ናፊዝ ነው ማለት ነው። ነገር ግን ሌሎቹ የማይሆኑበት ምክንያት ለምሳሌ ቢላ ያለው ማክ ለሚባለው ሳይንቲስት ይሄ ሳይንቲስት የመጀመሪያው ዲስከቨሪ ያደረገው ስለ ቫይታሚን ኤ እና ቫይታሚን ዲ ነው። ሁለተኛ ደግሞ ስኮቲሽ ናቪል እሱ ደግሞ ክሬት ያደረገው ከአብዛኛውን ጊዜ ከኢብን አል ናፊዝ ጋር የሚመሳሰል ባሽ ሰዎች አሉ። ነገር ግን የሚቀድመው ኢብን አል ናፊዝ ነው። ሁለተኛ ደግሞ ስለ ስኮቲሽ ናቪል ነው። እሱም ያጠነው ስለ ደም ሰርኩሌሽን ሲሆን ነገር ግን የሚቀድመው ማነው ነው ኢብን አል ናፊዝ ነው። መጨረሻው ደግሞ ኤድዋርድ ማልምቢ ነው። እሱ ደግሞ ክሬት ያደረገው የቫይታሚን ዲ ሮል ወይም ደግሞ የተለያዩ የሪኬት በሽታዎችን ማስቀረት እንደሚችል የተለያዩ ሮሎቹን የቫይታሚን ዲ ሚናዎችን ነው እያጠናው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ኢብን አል ናፊዝ የሚለው ምርጫ ይሆናል ማለት ነው። ሶስተኛ ተስተዲ ኦፍ ኢንተርናል ስትራክቸር ኦፍ አን ኦርጋኒዝም ኢዝ ኮልድ ዳሽ ይላል። ስለ ኢንተርናል ስትራክቸር የኦርጋኒዝሞች ኢንተርናል ስትራክቸር የሚያጠና ሳይንስ ምን ይባላል ይላል። ኤ ሞሮፎሎጂ፣ ቢ አንቶኖሚ፣ ሲ ሂስቶሎጂ፣ ዲ ሲስተማቲክ ስለዚህ የዚህነት ጥያቄ ትክክለኛ መልስ የሚሆነው ቢ አንቶኖሚ የሚለው ምርጫ ይሆናል። ቢ አንቶኖሚ የሚለው ምርጫ ስፔሻሊ ስታዲ ኦፍ ኢንተርናል ስትራክቸር ኦፍ ኦርጋኒዝም ነው። የተለያዩ ኦርጋኒዝም ኢንተርናል ስትራክቸራቸውን በቪዥዋላይዜሽን የሚያጠና ኮርስ አንቶኖሚ ይባላል ነገር ግን ሌሎቹ የማይሆኑበት ምክንያት ሞሮፎሎጂ ለምሳሌ ስተዲ የሚያደርገው ስለ ኤክስተርናል ፎርም ኤንድ ሼፕ ኦፍ ኦርጋኒዝም ነው አንቶኖሚ ስለ ኢንተርናል ስትራክቸር ነው የሚያጠ ነው ሞሮፎሎጂ ደግሞ ስለ ኤክስተርናል ፎርም ኤንድ ሼፕ ኦፍ ኦርጋኒዝም ነው የሚያጠ ነው ሂስቶሎጂ የምንለው ስተዲ የሚያደርገው ስለ ማይክሮስኮፕ ስትራክቸር ኦር ቲሹ ነው ቲሹ በማይክሮስኮፕ ውስጥ ምን ይመስላል የሚለውን የሚያጠ ነው ሂስቶሎጂ ይባላል አንዳንድ ጊዜ እንደውም ማይክሮ ቲሹ ይባላል ማለት ነው የመጨረሻው ደግሞ ሲስተማቲክ የሚባለው ደግሞ ይህም ኢንኮሬክት ነው፣ ወይም ደግሞ ሲስተማቲክስ ወይም ደግሞ ታክሶኖሚ ይባላል። ይህም ደግሞ ኔሚንግ ኤንድ ክላሲፊኬሽን ኦፍ ኦርጋኒዝም ላይ ነው ትኩረት አድርጎ የሚያጠና ነው። ስለዚህ ጥያቄያችን ያለን ያለው ደግሞ ስለ ኢንተርናል ስትራክቸር ኦፍ ኦርጋኒዝም ስለሆነ ለዚህኛው ጥያቄ ትክክለኛ መልስ የሚሆነው አንቶኖሚ የሚለው ምርጫ ይሆናል፣ ወይም ደግሞ ቢ ማለት ነው። አራተኛ አንቶኖሚ ኢስ ዘ ስታዲ ኦፍ ኤ ላይፍ፣ ቢ ቦዲ ስትራክቸር፣ ሲ አኒማል ዲ ኦሽን። ስለዚህ እዚህ ነው ትክክለኛ መልስ ቢ ቦዲ ስትራክቸር የሚለው ምርጫ ይሆናል። ቦዲ ስትራክቸር ስንል ለምን ነው ቦዲ ስትራክቸር የሆነው ስንል this is the most direct and accurate definition of autonomy ነው። so, ምክንያቱም autonomy የሚለው ስለ internal structure of organism የሚያጠና ኮርስ ነው። ስለዚህ ስለ ቦዲ ስትራክቸር ነው የሚያጠነው። ስለ ላይፍ ስንል ላይፍ የሚያጠነው ኦልሞስት እንዳጠቃለ the study of so, life is biology ነው እንጂ autonomy አይደለም ስለ አኒማል ስንል ደግሞ ደ ስተዲ ኦፍ አኒማል ማነው የሚያጠናው? ዞሎጂ ነው። አናቶሚ ግን ስፔሲፊካሊ አፕላይድ አኒማሎች ላይ ወይም ደግሞ ፕላንቶች ላይ አፕላይድ የሚደረግ ነገር ነው እንጂ እንዳጠቃላይ አኒማሎች ላይ የሚያጠና ኮርስ አይደለም ማለት ነው። ኦሽን ስንል ደግሞ ይሄ ደግሞ ስለ ኦሽን ግራፊ ነው እንጂ ወይም ደግሞ ስለ ኦሽኖች የሚያጠናው ኦሽን ግራፊ የሚባል ሳይንስ አለ እንጂ ስለ ኢንተርናል ስትራክ ወይም አናቶሚ ስለሚያጠናው ኮርስ አያጠናም ማለት ነው። ስለዚህ እንዳጠቃላይ አናቶሚ የሚለው ዋና የሚያጠናው ሀሳቡ ላይ ነው ቦዲ ስትራክቸር የሚለው ላይ ነው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ቦዲ ስትራክቸር የሚለው ይሆናል። አምስተኛ ሁ ኢዝ ኮንሲደርድ ተ ፋዘር ኦፍ ጄኔቲክስ። ልክ እንደ ፋዘር ኦፍ ጄኔቲክስ ብለን የምንማረው ወይም ደግሞ የምናውቀው ሰው ማን ነው? ኤ ጎርግ መንድል፣ ቢ ገቢሳ ጄታ፣ ሲ አርስቶትል፣ ዲ ኤድዋርድ ማለምቢ። ስለዚህ የዚህኛው ጥያቄ ትክክለኛ መልስ የሚሆነው ኤ ግሮገር መንድል የሚለው ምርጫ ይሆናል። ግሮገር መንድል ትሩ ሂዝ ኤክስፐርመንት ፒ ፕላንቶችን በመጠቀም በ19ኛው ሴንቸሪ የተለያዩ የኢንሄሪታንሶችን የሰራ እውቅ ሳይንቲስት ነው። በዚህም ምክንያት ደግሞ ፋንዳሜንታል ሎ ኦፍ ኢንሄሪታንስን ዲስከቨር ማድረግ ችሏል፣ በአተር ተክሎች በመጠቀም ማለት ነው። ስለዚህ የጂኔቲክስን አባት በመባል የሚታወቀው ጎርግ መንድል ይሆናል እንደ አጠቃላይ ግን በፋደር ኦፍ ጄኔቲክስ የሚባለው ጎርግ መንድል ነው ማለት ነው። አሪስቶትል ደግሞ የግሪክ ፈላስፋ ነው፣ ያው ሁ ሜድ ኤርሊ ኮንትሪቢሽን ባዮሎጂ በት ኖት ኢን ጄኔቲክስ ኦፍ ሳይንስ ነው። እንደ አጠቃላይ ባዮሎጂ ላይ የተወሰነ ያህል ኮንትሪቢሽን ቢያረግም፣ እንደ ጄኔቲክስ ላይ ግን ያን ያክል ኮንትሪቢሽን የለው አሪስቶትል ኤድዋርድ መለምቢን ስንመለከት ደግሞ ያው ቅድምም ጠቅሰነዋል ቫይታሚን ዲን ዲስከቨር በማድረግ ላይ ነው፣ ወይም ደግሞ ቫይታሚን ዲ ላይ ነው ትኩረት አድርጎ የሰራው። ስለዚህ ዚህኛው ጥያቄ ትክክለኛ መልስ ኤ ጎርግ መንድል የሚለው ምርጫ ይሆናል። ስድስተኛው ሁ ፈርስት ፕሮፖዝድ ደ ጀርም ቴዎሪ ኦፍ ዲዚዝ። ስለዚህ ማን ነው የጀርም ቴዎሪ ኦፍ ዲዚዝን በመጀመሪያ ፕሮፖዝ ያደረገው? ኤ ሉዊዝ ፓስቸር፣ ቢ አሌክሳንደር ፍላሚንግ፣ ሲ ፍሬድሪክ ባንቲንግ? ዲ አውግስቶስ ወዝመን ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ኤ ሊስ ፓስቸር ነው። ሊዩስ ፓስቸር ያው በደንብ በማይተነዋል ሊዩስ ፓስቸር ሂዝ ኤክስፐሪመንት በ18 ሰዎች አካባቢ የነበረ ኤክስፐሪመንት ያደረገ ሲሆን ይህም ደግሞ ማይክሮ ኦርጋኒዝሞችን ልክ እንደ ኤቪደንስ በማድረግ ጃር ውስጥ ስጋ በማስገባት ነበረ የጀርም ቴዎሪን የፈለሰፈው ማለት ነው ሌሎቹን ስለዚህ የዚህኛው ጥያቄ ትክክለኛ በስ ሊዮስ ፓስቸር የሚለው ምርጫ ሲሆን ሌሎቹን ስንመለከታቸው ለምሳሌ የአሌክሳንደር ፍላሚንግ ዲስከቨር ያደረገው አንቲባዮቲክ ወይም ነው ፔንሲሊን ነው። ስለዚህ ይሄ ጀርም ቴዎሪን ኤስታብሊሽ አፍተር ይሄ ጀርም ቴዎሪን ኤስታብሊሽ ከተደረገ በኋላ የተደረገ ምርምርና ና አንቲባዮቲክ ፔንሲሊን የተመረተ ነው። ስለዚህ አሌክሳንደር ፍላሚንግ ከመምጣቱ በፊት ነበረ የጀርም ቴዎሪ ኦልሬዲ ሪሊዝ የተደረገ ነበረው። ስለዚህ አሌክሳንደር ፍላሚንግ የሰራው ምንድን አንቲባዮቲክ ወይም ደግሞ ፔኒሲሊን ነበር የሰራው። ፍሬድሪክ ባንቲንግን ስንመለከት ደግሞ እሱ ደግሞ ዲስከቨር ያደረገው ኢንሱሊን በሚመረትበት ሰዓት ላይ ወይም ደግሞ ኢንሱሊን ዲስከቨር በሚደረግበት ሰዓት ላይ ዲስከቨር ካደረጉት ሰዎች መካከል የሚጠቀስ አንዱ እውቅ ሳይንቲስት ነው ማለት ነው። ስለዚህ ያው ኢንሱሊን ብቻውን አልሰራውም፣ ብዙ ሳይንቲስቶች ነበሩ። ነገር ግን ከነዛ ብዙ ሳይንቲስቶች መካከል አንዱ ፍሬድሪክ ባንቲንግ ነበር ማለት ነው። አውግስቶስ ወዝማንን ስንመለከት ደግሞ እሱ ደግሞ ባዮሎጂስት ነው ሄሬዲቲ እና የተለያዩ የጀርም ፕላዝማ ቲዮሪዎች ላይ ነበር ትኩረት አርጎ ሲሰራ የነበረው። ስለዚህ ዳይሬክትሊ ጀርም ቲዮሪ ኦፍ ዲዚዝን በመጀመሪያ ዲስከቨር ያደረገው ማን ነው ማለት ነው? ሊዊስ ፓስቸር ነው ማለት ነው። ስለዚህ ዚህ ጥያቄ ትክክለኛ መልስ የያዘው ምርጫ ኤ የሚለው ነው ማለት ነው። ሰባተኛ ሁ ዲስከቨርድ ቫይታሚንስ ማን ነው? ዲስ ቫይታሚንን ዲስከቨር ያደረገው ኤ አንቶን ቫን ሉዊን ሁክ፣ ቢ ፍሬድሪክ ሆፕኪንስ፣ ሲ ጄምስ ዋት ዲ ኦልፕታ አባብ ይላል። የዚህኛው ጥያቄ ትክክለኛ መልስ ፍሬድሪክ ሆፕኪንስ የሚለው ነው። ሌሎቹ ለምን አይሆኑም ስንል አንቶኒዮ ቫን ልዊን ሁክ ይሄኛው ሰው ፋዘር ኦፍ ማይክሮባዮሎጂ ይባላል። ይሄኛውም ዲስካቨሪ ያደረገው የተለያዩ ኦብዘርቭ ማረጊያዎች ወይም ደግሞ ማይክሮስኮፕ ማይክሮኦርጋኒዝሞችን ኦብዘርቭ ማረጊያ ማይክሮስኮፕ ነው በዋነኝነት ዲስካቨሪ ያደረገው። ጄምስ ዋትን ደግሞ ያው ስኮቲሽ ኢንቬንተር ሲሆን ይህም ደግሞ ከመካኒካል ኢንጂኒር ጋር ያው ፌመስ ነው። የመጀመሩ ስቲም ኢንጂን የሰራ ሰው ጀምስ ዋት ነው። ዲኦ የሚለው አይሆንም። ብላሃርዚያ ኢስ ካዝድ ባይ ዳሽ ኤ ስኔል፣ ቢ ባክቴሪያ፣ ሲ ፓራሳይቲክ ፍላት ዎርም፣ ዲ ቫይረስ። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ፓራሳይቲክ ፍላት ዎርም የሚለው ነው። ብዙ ሰዎች የዚህኛው ጥያቄ ትክክለኛ መልስ ስኔል ይመስላችኋል፣ ነገር ግን ስኔል ኢዝ ዘ ሆስት ነው ወይም ደግሞ ፓራሳይቱን የሚሸከመው ሆስት ነው እንጂ እሱ ራሱ ስኔል በተፈጥሮ ሂማንን የሚጎዳ ወይም ደግሞ ሂማንን ዳይሬክትሊ አታክ የሚያደርግ በሽታ አምጪ ተዋሲያን አይደለም። ስለዚህ እዚህ ነጥቅ ትክክለኛ መልስ ፓራሳይቲክ ፍላት ወርም ነው። ይሄ ብልሃርዚያ የምንለው ኦልሶ ነውናስ ሺስቶሶሚያስ ይባላል ኢዘ ዲዚዝ ከዝድባይ ፓራሳይቲክ ፍላት ወርም ነው። እስኔል ስንል ደግሞ ቅድም እንዳለው ሆስት ነው። ፓራሳይቱን የሚሸከም በውስጡ የሚሸከም ነው። በት ደ አር ኖት ዳይሬክት ካዝ ኦፍ ዲዚዝ ኢን ሂማን ነው። ቀጥታ ከበሽታ አምጪ ተህዋሲያን አይደሉም ስኔሎች። ባክቴሪያ ስንል ደግሞ ያው አንቲባዮቲክ አርኖት ዩዝድ ትሪት ብልሃርዚያ ባክቴሪያ ቢሆኑ ኑሮ ብልሃርዚያዎች በቀጥታ አንቲባዮቲክ በመጠቀም በመጠቀም በሽታው ማከም ይቻል ነበር። ነገር ግን አንቲባዮቲክ በመጠቀም እንኳን በሽታ መቆጣጠር አልተቻለም። ምክንያቱም አንቲባዮቲክ ዳይሬክትሊ አታክ ሊያረግ የሚችለው ባክቴሪያዎችን ነው እንጂ ፓራሳይቲክ ፍላት ዋርሞችን አይጎዳም። ስለዚህ የዚህኛው ጥያቄ ትክክለኛ መልስ የሚሆነው ያው ፓራሳይቲክ ዋርም ነው ብለናል፣ ፓራሳይቲክ ፍላት ዋርም ነው ብለናል። ባክቴሪያ ያልሆነበት ምክንያት ደግሞ በአንቲባዮቲክ ስለማይሞቱ ነው። ቫይረስ ስንል ደግሞ ቫይረስ አርኖት ኢንቮልቭድ ኢን ዲስ ዲዚዝ ነው ጭራሽ በእንደዚህ አይነት በሽታዎች ላይ ቫይረሶች ደራሽ አይሳተፉም ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል።